በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት 17 አንድ አምላክ በመሆን በአብ ወወልድ መንፈስ ቅዱስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነ ሰዎች ሊጠጡት ያላቸው የሞት ጽዋ በሚጠጣበት እና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነው ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር አራት ቀን እንዲኖር በዚህ በአራት ቀንም የጻድቃንን ማደሪያቸውንና የኃጢአንን የስቃይ ቦታዎችን እንዲያይ ተወው። እንጂ አላዳነውም። ያን ጊዜ ታላቅ ምልክት ትሆናላችሁ። ከአራት ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚ ጠቀለሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የወጣ የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ካዲዎችም በመቃብር ውስጥ ሕያው እንደ ነበር ቢያስቡም እጆቹና እግሮቹ ፊቱም እንደ ተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስስ ከአራት ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሥራው ሁሉ ላይ ችሎታ አለውና፣ ለጌታችን ለፈጣራችን ለመዳንታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት የሆን እንደዘላለሙ አሜን። ቅዱስ ቴዎቅሪጦስ አናጉንስጢስ። በዚች ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያን ለጣዖት እንዲሰው ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእነርሱ ጋር ያዙት ወደ ንጉሱም ያቀረቡት ያን ጊዜ አስራ አምስት ዓመት ልጅ ነበር። ንጉሱም በማመጣበት ስቃይ ትፈተናለህን ወይስ ለአማልክት ትሰው አለ አለው ተም ቴዎቅሪጦስም እኔም ለክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ እሰዋለው አለው አለው። ንጉስም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት በአማልክት መስዋዕት ያቀርብህ አለው። እርሱ ንጉሥ ሆይ መሳዊተን እንድታይ ና አለው። ንጉሱም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆሞ ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አጽቅላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሱም እንደተበተነ አይቶ አፍንጫውን ቆረጠው አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመውም ጥልቅ ጉድጓድ ቆፍረው በውስጡም እንጨት ረብርበው ስጋው ከመለያያው እስቲ ቦጫጨቅና ቅልጥሙ ከጥንቶቹ እስቲፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና ከዚህ በኋላ አማልክቶቻቸው የሚበቅሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘግ ዘጉበት። ቴዎቅሪጦስ ግን ከጣዖቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድህኑ ደደዎችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞ ራሱ ይዘጋል። በስምንተኛው ቀን ንጉሡ መጣ። ከደጃፍም ሆኖ አየ አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘባበትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆዲቃ ስትታይ እንዲሰነጣጠቁት አዘዘ። ዳግመኛ ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችና አንበሶችን እንዲያስገቧቸው አዘዘ። አንበሶችም ቁስሎቹን ላሱለት። ዳግመኛ ህዋሳቱ ስትነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ታጥፎ ይስጢ ቆለምም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሱም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ ኤሜሬዎስና ህዝብ ሁሉ በጸሎት እየተራዱ በቅዱስ ቴዎቅሪጦስ ተከተሉት። በቅዱሳን ሰላምታ ተሳለሙት፣ ተሰናበቱት። ባለወግ ወታደርም ሰይፍን አንስቶ አንገቱን ቆረጠው፣ ምስክርነቱንም ፈጸመ። አማራጅነቱ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚች ቀን ደግሞ የታዩ የታጋዩ የቅዱስ ጊዮርጊስ እና የሰማዕቱ ተላስስ፣ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። መጋቢት አስራ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፤ ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ቴዎቅሪጦስ አናጉንስጢስ ሰማዕት፣ ቅዱስ ተላሲስ ሰማዕት፣ ቅዱስ ዮሴፍ ኤጲስቆጶስ፣ ቅዱስ ጊዮርጊስ መስተጋድል። ወርኀዊ በዓላት፤ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱስ ኤጲፋንዮስ ቆጵሮስ ቅዱሳን አበው መክሲሞስ እና ዱማታዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አሁን ጌታ ሆይ አንተ ወደ ዓለም የሚመጣ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 27። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል።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 ወስባት ለእግዚአብሔር ወለውላድ ድንግል ወለመስቀሉ ክብር አሜን ይቆየ።